ምንድን ነው ሲጀመር ጀናታ ይሄ እንደ ሂጅ ልን አልኩሽ፣ ሂጅ ልን ሲጀመር ምን ታረጋለሽ? ፍኪልኛ የኔ ብርሃን! የኔ መብራት ነይልኛ፣ የኔ ጸዳል የኔ ኩራት፣ መሸት ሲል ይጨንቀኛል ልፍራለሁ፣ ስትኖሪልኝ ደስ ይለኛል ልደፍራለው! ፍኪልኛ የኔ በርሃን! የኔ መብራት፣ ነይልኛ የኔ ጸዳል የኔ ኩራት። መሸት ሲል ይጨንቀኛል ልፈራለሁ፣ ስትኖሪልኝ ደስ ይለኛል ልደፍራለሁ። አልነጋ ሲል ጥፍ ሲሆን ሲረዝም ለሊቱ አልነጋ ሲል ሲወሳሰብ ፍቅር ስሌቱ አንቺ ኮነሽ በዚህ ሰዓት መድኃኒቱ አስተማማኝ የደስታዬ መሠረቱ የጎጆቤት ቴፋኖስ ኩራዜ ነሽ መብራቴ አንቺ ነሽ ፍቅር መለት ወቴ

ምንድን ነው የማወራው? አንቺ ደግሞ ምን ሰ እንደማወራው በምን አወቅሽ? ስለምን ስለምንድን ነው የምታውቂው? ምንድን ነው ማነሻ? አንቺ ለምንድን ነው ለድ በጠብጫ? መጀመሪያም የተናገርኩት ይሄ እንዳይፈጠር ነው። ትናንትና እችን አስቀምቼ በትክክል ነው፣ ቁጭ ቅጭ አድርጊ ነገርኳት። ብቻውን ነው የፈለግኩት። ረብሻ ሊሆን ሊመስልሽ ይችላል ግን አይደለም

አንዴ እንድታዋራኝ ነው። ምንድን ነው የማወራሽ? እኔ ምን ምን ጀምሬ ነው የምጨርሰው? እና ታዲያ ለምንድን ነው የምትከታተይኝ? ምን ላድርግ? ተከታተልኩ ለመጨረሻ ጊዜ ነው ላዋራ ከፈለኩት አንዴና አንዴ እንደ ሲጀመር ሞራሽ ጉዳይ የለም እኮ ሲጀመር፣ እኔ አሁን የመጣሁት አንዴ ልንገርህ፣ እዚህ ጋር አንዴ ዝም በል። ለምን እዚህ ድረስ የመጣሁት ማለት ነው ከሌላ ቦታ ፈልግክ ነው እዚህ ድረስ የመጣሁት። ለምን ትመጫለሽ? ለምን ትፈልግኛለሽ? ሁሉ አንድና ለምን ይፈራ ያለውትን ህይወቴ ነው የበጣበጥሽ ያለሽ። ሲጀመር አንተ ለምን ቤተሰቦቼ ጋር ሄድክ? ምን ቤተሰቦቼ ጋር ለምን ሄድክ? አደለም ይሆን ያለው ነገር በጣም ለኔ አስበህ አድማሽአን ያለው አንድ አለች ብዬ የማስበውን ገመድ ከቤተሰቦች ጋ ያለውን ገመድ ልታለያየው እንደቅድም ለምንድነው እንደዚህ ያደረግከው? ሲጀመር መቆም ካለበት እኮ ሁሉም ነገር መቆም ይችላል። ወደድኩ እንጂ እኮ አልወለድኩም። አንቺ ለምንድነው ለምታደርጊያቸው ነገር ጭራሽ እንደሆነ ታወራለች። ሁ እንደ መብቴ ነው የማወራው

ሲጀመር ለቤተሰቦች ለቤተሰቦች ምን ነው ጥቅም አይፈልግሽም። በቃ እሺ፣ በቃ ለምን አትሄጂልን? በቃ እኔ ለምን አትሄጂልንም? ሲጀመር እንጂ ይኸውልሽ፣ ሂጂልን አልኩሽ፣ ሂጂልን ሲጀመር ምን ታረጋለሽ? አበጥ ብጭን በጣም እየረበሽን ነው። አት ሲጀመር ማለት ነው አንተ አትንካኝ፣ አትንካኝ። ለምንድን ነው የምትፈልጊው? እባክህ የእሷ ጉዳይ ነው ያሳሰበክ በጣም ለምንድን ነው የማያሳስበኝ? ጓደኛዬ እኮ ናት። ህይወት የምለው እኮ ከእሷ ጋር ያለኝን ህይወት ነው።

ውሸት እንደሆነ ሄደህ እንድትናገርልኝ ብቻ ነው። በቃ ከአንተ ጋር ያለኝ ለምን አትንጫ አትንጫጩ በእናታችሁ፣ ተራ በተራ መጣሽብን፣ እንጂ እኮ አልመጣንብሽም። ቤተሰቦቼ ጋር እዚህ ጋር ልንገርሽ፣ ሂጂና ከቤተሰቦችሽ ጋር ያለሽውን ጉዳይ የሚመለከተውን በደንብ ይመለከተዋል ይመለከተዋል ይሄ ጅል እናለሽ በሰላም መስመር የመጣሁት ስማኝ አሊያም ግን ማለት ነው አንተም ላይ የሚፈጠረውን ነገር እኔ ኃላፊነትም እኔም ላይ የምፈጠረው ነው። ምንድን ነው የምታስፈራሪኝ? ሲጀመር ማለት ነው አንተ ነገ ጠርታት ልጅቷል ሁሉንም ነገር ለቤተሰቦቼ እንዳትናገር ካላደረግክ ከዚህ በኋላ ለሚፈጠሩብህ እያንዳንዱ ነገሮች እያንዳንዱ ነገሮች እኔ ምንም አይመለከተኝም፣ ኃላፊነት አልወስድም። ሲቀጥል ደግሞ ማለት ነው ማናችሁም አስፈልጉኝም፣ እኔም አልፈልጋችሁም ከዚህ በኋላ ማለት ነው አልደርስባችሁም፣ አትድረሱብኝ። ግን ደግሞ ማለት ነው ግን ማለት ነው ቀጥታ ሄደ። ከተናገረች እራሱ አንተ ሄደህ ውሸቴን የተናገርኩት ብለህ ትናገራታለህ። እሱን እናያታለን፣ የሚፈጠረውን ነገር ታያታለህ፣ በአንተም ላይ አረበናት። አንድ ነገር ልንገርህ፣ ይጅልን ዞር በልኝ፣ በእናት እኮ ይጅልን። በቃ እኔ መሄድ አያሳስብህ። አንተ ህይወቴ ብለክ የጀመርከው ነገር አለ፣ እሱ ነገር በስነ ስርዓት ይሄዳል ብለህ ፍጹም እንዳታስበው፣ እንዳታስበው፣ እንዳታስበው። እሰራላለሁ፣ እኔ ህይወት አይደለሁ ይህንም ባይ ሲያውራ ድምፅ አልባ ቀኝቴን አንጀት ሲ ለሁሉም ነገር ምክንያት አንተ ነህ መጀመሪያውኑ ፊት የሰጣሃት አንተ እየሄድክ የምታገኛት አንተ ምንም ነገር የሁሉም ሁሉም ነገር ጥፋቱ አንተ ነህ መጀመሪያ ፊት የሰጣት እንዲህ መታ እስክታወራክ ድረስ ማለት ነው ማናት እሷ ሲጀመር ይሄን ያህል ምን ስለሆነች ነው እንደዚህ የምትናገር አንተ ነህ ጥፋተኛ እንዴ እያንዳንዱ ነገር እየሄድክ እያገኛት እንትን እያልካቸው ለምን ፈለገቻችሁንም? ሲጀመር አንተ ነህ ጥፋተኛ ለሁሉም ነገር፣ ራስህንም እኔንም የምታስደፍረኝ ራስህን ያስነካው እኮ ራስህን። እንዴት እንደዚህ ትናገራለህ? ሲጀመር ጥፋተኛ አንተ ነህ። ለምን ፊት ሰጥሃት ይሄን ያህል? የኔና የአንተን ህይወት የምትፈልገው ቢሆን ኖሮ ይሄን ሁሉ ነገር ባላደረክ ነበረ። ይሄን ያህል ፊት ሰጥሃት ምን ቀራት? ሲጀመር ምን ምን ቃላቶች ያጥሩኛል። ምን ብዬ ላድንቅሽ? እንዲያው በደፈናው ሞናሊዛ ነሽ፣ ሞናሊዛ ነሽ።